የዛሬው ታቦት እግሩ ተሰንጥቋል። እናም ጀማሪ ክርስቲያን ከጳጳስ በምን ይበልጣል ካላችሁኝ፣ እቤተ መቅደስ ሳይቀር ጫማችን ይዘንገባል። ነገር ግን ካልሲስ ማውለቅ ይገባል ወይን ሳይገባ የቤተ ክርስቲያኑን በር ተደግፈን ጫማ መፍታት እንጀምራለን። እግራቸው ተሰንጥቋል። እኔ እንግዲህ ታቦት አክባሪ ይሁኑ ቄስ ይሁኑ ማን ይሁኑ አላቅም፣ ቀና ብያላዊማ ፊታቸውን አሁን ትንሽ ስንለምድ ደግሞ ፌስታሉ የሚቀርና እንደዚሁ ይዘህ መግባት እንጀምራለን። ጫማችን እውጭ በር ላይ እናወልቃለን። ከዚያስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ኦርቶዶክሳውያን እንደምናላችሁ፣ ሰላም እግዚአብሔር ከኔም ከእናንተ ጋራም ይሁን። ዛሬ በዚህ ቪዲዮ ሁለት ነገሮችን እንመለከታለን። አንደኛው ጀማሪ ክርስቲያን ከጳጳስ ይበልጣል የሚለው ብሂላችን እውነት ይበልጣል ወይንስ እንደው በአፍ ብቻ ነው የሚለውን እንመለከታለን። እጅግ ወሳኝ ነገር ይዟል። ሁለተኛ ደግሞ ወደ ቤተ ክርስቲያን ስንገባ ካልሲ አጥልቆ መግባት ይቻላል ወይንስ፣ የምናየው ነው። ከዚያ በፊት እንግዲህ እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጀምሩት። ከስር ያለችዋን ሰብስክራይብ የምትለዋን ጽሁፍና እንደዚሁም የደውል ምልክቷን ተጭነው ጀምሩት። ያው እንግዲህ ኦርቶዶክሳውያን የምንታወቀው በቅንነታችን ነው። ያው በቅንነት ሰብስክራይብ እንድታደርጉ እንደው በትህትና ነው የምጠይቃችሁ። አታሳፍሩኝም። እንግዲህ የመጀመሪያ የምንመለከተው የአባቶቻችንን ብሂል ነው። መቼም አባቶቻችን አንድን ነገር ያለ አንድ ቁም ነገር አይናገሩትምና ጀማሪ ክርስቲያን ከጳጳስ ይበልጣል ይላሉ። እኛ ደግሞ ይሄንን ብሂል የምንጠቀመው ዛሬ ላይ ሰውን ለማብሸቂያ ነው። አንድ ሰው ልክ መጾም ጾሞ የማያቅ ሰው መጾም ሲጀምር እኔ ዛሬ እስከ ዘጠኝ ሰዓት ነው የምጾመው አልበላ ምናምን ካለን ምን እንላለን? ጀማሪ ክርስቲያን ከጳጳስ ይበልጣል እያል ለነቆራ እንጠቀምበታለን ማለት ነው ብሂሉን። ነገር ግን ብሂሉ እውነት ነው ወይን ሳሰት ካላችሁኝ መቶ ፐርሰንት ብሂሉ እውነት ነው። ጀማሪ ክርስቲያን መቶ ፐርሰንት ከጳጳስ ይበልጣል። እንዴት ካላችሁኝ እስኪያስታውሱ ወደ ቤተ ክርስቲያን መምጣት መጀመርንባቸው ወራት የጀመርንባቸው ሳምንታት እንዴት ነበሩ? እ እንዴት ነበር ያለን ፈሪሃ እግዚአብሔር? እንዴት ነበር ተንቀጥቅጠን ቤተ ክርስቲያን የምንገባው? ጫማችን የጋው ነበር የሚወልቀው? እስኪ አስታውሱ፣ የመጀመሪያ ገና በሩ ጋር ሳንደርስ የመጀመሪያው ሳምንት እኮ ቤተ ክርስቲያን መምጣት እንደጀመረን የመጀመሪያው ሳምንት ጫማችን የሚወልቀው እውጭ እውጭ በር ላይ ነው። መቼም ይሄንን ማንም ሰው አይዋሸኝም። እውጭ በር ላይ እናወልቃለን። ከዚያስ ከዚያ ልክ ስንራመድ ቀስ ብለን በቃ ቀና ብለን እንኳን አንመለከት ሰው፣ በትህትና ዝቅ ብለን እንገባለን ወደ ቤተ ክርስቲያን። ጫማችንም ገና ውጭ አወልቅም ማለት ነው። ከዚያ እየለመድን ስንመጣ እየለመድን በሁለተኛው ሳምንት በሶስተኛው ሳምንት ከውጭው እስከ ጫማችን ወደ ውስጥ መግባት እንጀምራለን። ማለትም ወደ ቅጽረ ቤተ ክርስቲያኑ ማለት ነው። ከዚያ በፊት ግን ገና ቅጽረ ቤተ ክርስቲያን ሳንገባ ውጭ ነበር የምናወልቀው እና ወደ ውስጥ በሶስተኛው ሳምንት ወደ ውስጥ እስከ ጫማችን መግባት እንጀምራለን እንገባና እንግዲህ አሁን ቤተክርስቲያን መምጣት ከጀመርን ሁለት ሶስት ሳምንት ሆኖ ናት። አሁን እስከ ጫማችን እንገባና አውደ ምህረቱ አካባቢ ጫማችንን እናወልቃለን። ጥሩ ነው መቸስ። እና እዚያ እናወልቅና ቀስ ብለን አሁንም ገና ቀስ ብለን እመሬት ሰግደን እየሳምን እንገባለን ወደ ቤተክርስቲያን ውስጥ። አሁንም እየለመድን እየለመድን እየለመድን እንመጣና ሁለት ወር ሶስት ወር ሲሆነን ምን ማድረግ እንጀምራለን መሰላችሁ? ጫማችንን የቤተ ክርስቲያኑን በር ተደግፈን ማውለቅ እንጀምራለን። ሁለት ወር ሶስት ወር ሲሆነን እኮ ነው እንግዲህ። የመጀመሪያውን አስቡ፣ እንዳትረሱ። አሁን በሁለተኛው በሶስተኛው ወር የቤተ ክርስቲያኑን በር ተደግፈን ጫማ መፍታት እንጀምራለን። ይህም ባልከፋ። እንቀጥልና አራት ወር አምስት ወር ሲሆነን ወደ ቤተ ክርስቲያን መምጣት ማለት ነው፣ ቤተ ክርስቲያኑ ላይ ገባ ብለን ማውለቅ እንጀምራለን በሩ ላይ። በጣም ነው እኮ የሚገርመው። አሁንም ትንሽ ለመድ ስንል ሰባት ወር ስምንት ወር ሲሆነን ስንለም ያኔ በስድስት ወር በአምስት ወራችን ጫማችንን ውጭ አድርገን ነበር የምንገባው። አሁን በፌስታልም ቢሆን ይዘን መግባት እንጀምራለን። አሁን ትንሽ ስንለምድ ደግሞ ፌስታሉ የሚቀርና እንደዚሁ ይዘን መግባት እንጀምራለን ጫማችንን። በጣም የሚገርመው ግን አገልጋዮች ስንሆን ደግሞ እንደዚህ አይነቱ ድፍረት በጣም ይበዛብናል። አንዳንዶች አገልጋዮች እቤተ መቅደስ ሳይቀር ጫማችንን ይዘንገባለን ይሄ በጣም አሳፋሪ ነው። በጣም በጣም ጫማ በፌስታል ይዞ መግባቱን ባልከፋ፣ ያው ሌባው እንደምታውቁት ስለሆነ እሱም ባልከፋ፣ በፌስታል ይዞ መግባቱ ነገር ግን ቤተ መቅደስ ውስጥ እቅድስቱ ውስጥ ይዞ የጫማውን ይዞ የሚገባ አገልጋይ ማየት በጣም ከባድ ነው። አለ እንግዲህ የማይካድ ሀቅ ስለሆነ ነው የምናወራው ይሄ። ነገር ግን በእውነት በዚሁ አጋጣሚ ይህን ቪዲዮ የምትከታተሉ አገልጋዮች ካላችሁ፣ ግደላችሁም አስተካክሉት። እግዚአብሔር ይመለከታል ቅድስት ውስጥ ነዋየ ቅድሳ ብቻ ነው የሚገባው እና ቀዳስያኑ ታዲያኛ ጫማችንን አንጠልጥለን ቅድስት ስንገባ በእውነት ይህን ማየት በጣም ከባድ ነው እናም ጀማሪ ክርስቲያን ከጳጳስ ይበልጣል ያልኳችሁ በእውነትም ስለሚበልጥ ነው ለምንድን የሚበልጠው እስኪ የመጀመሪያ የነገርኳችሁን አስታውሱ የነበር ጫማችን የሚፈታው እውጭ በር ላይ። አሁንስ እየለመድን ስንመጣ ጫማችንን ወደ ውስጥ ይዞ ይዘን መግባት እንጀምራለን ማለት ነው። ታዲያ የቱን የሚሻለው አይበልጥም እንዴ? ታዲያ ጀማሪው ክርስቲያን ከአገልጋዩ አልበለጠም እንዴ? በደንብ ነው እንጂ የሚበልጠው። እናም ጀማሪ ክርስቲያን ከጳጳስ በምን ይበልጣል ካላችሁኝ፣ እግዚአብሔርን በመፍራት ይበልጣል። አስታውሱ የነገርኳችሁን በመጀመሪያ ፈሪሃ እግዚአብሔር ነበረን። ጫማችን የሚወልቀው ውጭ ላይ ነበረ። የምንራመደው ቀስ ብለን ነበረ። እንዴት እግዚአብሔር እንደምንፈራ እኔ በጣም ይገርመኛል። ልጅ ሆኜ የማስታውሰውን አንድ ታሪክ ልንገራችሁ። እኔ ገጠር ነው ያደግኩትና ቀና ብለን ታቦት በፍጹም አንመለከትም፣ እየንደው ካየን እንኳን እግራቸው አካባቢ፣ ታቦት ያከበሩትን ካህናት ማለት ነው። እኔ በበኩሌ ካህናት ያክብሩ ምን ይበሉ አላውቅም። እኔ የሚመስለኝ ቀጥታ ልክ ይሄ ታቦቱን ያከበሩ ካህናት ራሱ ቄሱ ራሱ ታቦት ነበር የሚመስሉ ማለት ነው። የእውነት ነው እኮ የምነግራቸው እና የገጠር ጥምቀት ደግሞ ትንሽ ወደ ወንዝራቅ ብሎ ነው የሚሄደው። ካህናቱም የሚያከብሩት ታቦቱን በባዶ እግራቸው ነው። ያው የገጠር ሰው ደግሞ እንደምታውቁት እግራቸው የተሰነጠቀ ነው። ከኋላ በብርድም በተለያየ ነገር እግራቸው ይሰነጠቃል እና ሳይ ስመለከት ታቦቱን ያከበሩት ካህን ናቸው እኮ እግራቸው ተሰንጥቋል እኔ እንግዲህ ታቦት አክባሪ ሆኑ ቄስ ሆኑ ማን ይሁን አላውቅም ቀና ብያ ላይ ማፊታቸውን እናም ስመለከት እግራቸው ተሰንጥቋል እናም ልክ ጥምቀቱ ካለፈ በኋላ ሄጄ ለእናቴ ምን አልኳ መሰላቸው የዛሬው ታቦት እግሩ ተሰንጥቋል አልኳት ምክንያቱም እኔ ታቦት መሆኑና ቀና ብዬኮ ስለማ ላይ ነው እኮ አያችሁ ልጆች ሆነን ቀና ብለን እንኳን ታቦትን አንመለከትም ነበር። ፈሪሃ እግዚአብሔር ነበረን። እግዚአብሔርን መፍራት ትልቁ ደግሞ ጥበብ እግዚአብሔርን መፍራት ነው። ትልቁ ጥበብ ቀዳሚ አለ ጥበብ ፈሪሃ እግዚአብሔር የጥበብ መጀመሪያዋ እግዚአብሔር መፍራት ነው። ስለዚህ ታዲያ ጀማሪ ክርስቲያን ከጳጳሳ በልጥ ትላላችሁ? ፍርዱ ለእናንተ። ጀማሪ ሆነን ልጆች ሆነን እስኪያስታውሱ ለቤተክርስቲያን ያለን ፍቅር ጸበል ለመቅዳት ስትሽቀዳደሙ አታስታውሱም? ወደ ቤቱ ለመሄድ ስትሽቀዳደሙ አታስታውሱም? ያ ነው እኮ ከጳጳስ ይበልጣል ያሰኘና፣ ለዚህ እኮ ነው ታዲያ በራእየ ዮሐንስ ምዕራፍ ሁለት ቁጥር 4 ላይ ዳሩ ግን የምነቅፍብህ ነገር አለኝ አለ እና ምንድን ነው የቀድሞ ፍቅርህን ትተሃልና። የቀድሞ ፍቅርህን የልጅነት ፍቅርህን ትተሃልና። ያ ነዋ ከጳጳስ የሚያስበልጥ ይሄ ነበረው ስለዚህ ጀማሪ ክርስቲያን ከምን ይበልጣል ከጳጳስ ይበልጣል በምን እግዚአብሔርን በመፍራት ስለዚህ ሁሌ እግዚአብሔርን የምንፈራ ልክ እንደ ጀማሪያችን እግዚአብሔርን የምንፈራ እንሆን ሌላው ደግሞ ወደ ቤተ ክርስቲያን ስንገባ ካልሲ አጥልቆ ቤተክርስቲያን መግባት ይቻላል ወይ ውስጥ ላይ የሚል ነው የብዙዎቻችሁ ጥያቄ ነው በመጀመሪያ ወደ ቤተ ክርስቲያን ስንገባ ጫማ የምናወልቅበት ምክንያት ያው ሁላችሁም እንደምታውቁት በኦሪት ዘጻት ምዕራፍ 3 ቁጥር 5 ላይ ሙሴ ሙሴ ፍታ ቶታናአሳአኒ አሳኒ ከመእገሪ ከስመዘት ከይዳ ምድር ቅዱስ ሲቲ ሙሴ ሆይ ጫማህን ከግርሃው ልክ የምትረግጣት ምድር የተቀደሰች ናትና አይ የሚል ነው። በዚያ ማካኝነት ነው ጫማችንን የምናወልቀው። ሙሴ ለሙሴ ይህ ቃል የተነገረው ደብረ ሲና ሲወጣ ነው። ነበልባሉ ሐመልማሉን ሳያጠፋ ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው በተመለከተበት በደብረሲና ነው ይህ ቃል የተነገረው ለሙሴ። ያች ደብረ ሲና ደግሞ የቤተ ክርስቲያን ምሳሌ ናት። ስለዚህ ቤተ ክርስቲያን ስንገባ ጫማችንን በዚያ ቃል አማካኝነት እናወልቃለን ማለት ነው። ነገር ግን ካልሲስ ማውለቅ ይገባል ወይንስ አይገባም ስንል ካወለቅ ነው እሰየው። ነገር ግን ካልሲ አጥልቆ መግባት አይቻልም ግን አይባልም። አንዳንድ ሰዎች እንደዚህ የሚሉ ስላሉ ነው ምንድነው ይላሉ? ካልሲና ጫማ ምን ለየው? እንደ ጫማ ነው እንዴ? ምን ማለት ነው? ካልሲ ልብስ፣ ጫማ ጫማ፣ ምን አገናኙ? እንግዲህ ልብሳውን አውልቀን እንግባ ነው? እንዳይደላን ነው? እንዳይደላን ከሆነ እንደዚያማ ከሆነ እንግዲህ ጥሩ ምንጣፍም መነጠፍ የለበትም ማለት ነው ቤተክርስቲያን። ካልሲና ጫማ በፍጹም አይገናኝም? እንዴት ተብሎ። ስለዚህ ካልሲ አጥልቆ መግባት ይቻላል አለማጥለግን ይቻላል ግን አጥልቃ አትግባ የሚል ትዕዛዝ መኖር የለበትም። ምክንያቱም ካልሲ ጨርቅ እንጂ ካልሲ ጫማ ስላልሆነ ማለት ነው። ስለዚህ ካልሲ አጥልቀን ቤተክርስቲያን ብንገባ የሚያስነቅፈን ነገር የለም ማለት ነው። በቀጣይ ደግሞ በምትወዱ ቪዲዮ ለእናንተ ጠቃሚ በሆነ ቪዲዮ እመለሳለሁኝ። እስከዚህ ደቂቃ ድረስ ሰዓቶትን ሰጥተው ስላዳመጡኝ እጅግ አድርጌ ያመሰግናለሁ። የሰማነውን በልቡናችን ውስጥ ያኖርልን፣ ያልሰማነውን ደግሞ ይግለጽልን። ሐሳብ አስተያየትዎትን በኮመንት መስጫ ያስቀምጡልኝ። እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ቻናሉን ሰብስክራይብ ማድረግ እንዳይረሱ። መልካም